ነገሮችን በሰላም ለመፍታት ነው። ችግራችሁ መፍታት ነው ያለባችሁ። ፍፄ የጓደኛ ጥግ፣ ሰው ሲፋቅር የሚወድ ሰው። እንደ ፍፄ አይነት ያለው ጓደኛ ይስጣችሁ። ወይኔ እውነት ፍፄ ዛሬ እንዴት እንዳስደሰትከው ማለት ነው። እና ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ጠፍቻለሁ። እስቲ እንደ መጥፋቴ ቪዲዮን በላይክ በላይክ ጀምሩት ማለት ነው እና ዛሬ ፍፄ በቤቱ ያው ሽማግሌ ሆኖ መቷል ማለት ነው እና የኔ ፍፄ ሁሉ ጊዜ አስታራቂ፣ የኔ አይን አፋር የኔ እርቅት ያለ በቃ ኩል የሆነ ሰው ታውቃላችሁ። ፍፄ ማለት እንደዛ ነው። ባይ ዘዌ በጣም ደስ የሚል አስተራረቅ ነው። በቃ ግርግር ያልበዛበት ውካታ ያልበዛበት በቃ ደስ የሚል እንትን ህርቅ ነበረ ማለት ነውና የኔ ትልቅ ሰው በቃ ምን ብዬ ቃል አጣሁለት ፍፄ ማለት ነውና በመጀመሪያ ያናገረው ብሩክን ነው ማለት ነው እና ያለውን ነገር ያለውን ነገር በደንብ አስረድቶታል ብሩክ ብዬ አስባለሁ። እሱ ምንድን ያለው እኔ ብሩክ ብሩክ ስህተት የለበትም። ለምን አሁንም እኔ እሷ ግዴታ ራሷን ስለ ሰው ሳይሆን ለራሷ ነው አንድ ነገር መወሰን ያለባት መወሰን ያለባት ሰው ስለፈለገ ሰው ለማስደሰት ሲባል ብቻ እሷ ያን መወሰን እንደዚህ አይነት ውሳኔ መወሰን ያለባት። የከፋ ነገር ቢሆን እንኳን እኔ አጠገባ አለው፣ እኔ ለምን አታማክርም? ለምን እኔ ለምን አታደርግም? እኔ እንደዛ እንኳን ሁኚ አውቄ እንለያዩ እንኳን ያልኳት እንድትማር ነበረ፣ ግን እሷ እንኳን እንደዛ ብያት ተመልሳ ወደ ፋሲል ነው የሄደችው። ያ ነገር ደግሞ ትክክል አይደለም። ብሎኖ ነው እንትን ብሩኬ ያው ኮምፕሌን ያደረገው ማለት ነው። ያው ኦልሬዲ ያን ነገር ያደረገው ሀይ ባህር ሺ እንትን አስተካኪልኝ ነው ግልጽልኝ ነው በአጭር አማርኛ። እና በጣም ደስ ያለ ንግግር የፉፄ ነገር ለምን ባይዘቡ እኔም ትናንት ብየዋለሁ ማለት ነው። እና ፋሲል የሚፈልገው ብዙ አሁን ትናንትም ሃይሜ ፋሲል ይዛ በመምጣቷ እኔ ተቃውሞን ያደረኩት ማለት ነው። ለምን ፋሲል የሚፈልገው የብስ እንድትጣሉ ነው እንጂ የብስ እንዲያቀራርባችሁ አይደለም። ለምን ተቀራር ተጣልታችሁ፣ ለምን ለሰው ደስታ ትሰጣላችሁ? ተፋቅራችሁ ለሰው ደስታ ትሰጡም ወይ ን ያለው ፍፄ ማለት ነው። እውነት ነው። እናንተ ስትለያዩ ሰው ደስ ይለዋል፣ ይቃጥላል። ገባችሁ አይደለም? ለምን በመጣላታችሁ ሰው ደስ ይበለው? ፋሲልስ ለምን ደስ ይበለው? ለማን ተብሎ ነው? እናንተ ስንት ዓመት የለፋችሁበትን ፍቅር እንደዚህ በቀላሉ ልትዘሩት ነው? ልበትኑት ነው? ስንት መስዋዕት እዚህ ለፍታችሁ እዚህ አድርሳችሁ ነገሮችን በእርቅና በሰላም መፍታት እያለ ግዴታ መለያየትን ራሱ በመናገር ተገቢ አይደለም፣ ብሩክ ያለው። በጣም ሳላቅ ራሱ ላፌ ቃላት በጣም ተናግር ያለው። አላቆም የምናገረውን እንደመጣሌ ነው የምናገረውና በጣም ብዙ ነገር የምጠይቃት ጥያቄ አለ። ብዙ ነገር የማናግራት ነገር አለ። ኦልሬዲ ተታርቀዋል። በጣም ህርቅ ፈጥረዋል። ጥሩ ነው። ፍፄ ያስታርቋቸዋል። ነገር ግን አሁን ብሩክ እንደተረዳሁት እምነት እምነት በጣም አሁን ለምሳሌ እሷ ገና ወጣት ናት። በጣም ብዙ ነገር ታውቃለች፣ መጥፎንም ጥሩንም፣ የሚጠቅማትን የሚጎዳትን ነገር ታውቃለች ማለት ነው። ኮንፊደንስ ሊኖራት ይቀባል። ለእያንዳንዱ ነገር ማለት ነው። ሰው ስላላት ሳይሆን ለሰው ስሜት ሳይሆን ለራሷ ነው ያን ነገር መውሰን ያለባት። ሰው ምን ይለኛል፣ ወይኔ ዛሬ ለሰው ብዬ ነው ካልሽማ፣ ሰውን እያየሽ ነው፣ ሰውን እየተከተልሽ ነው። ሀይሜ፣ ማለት ነው ግዴታ። ብሩክም አሁን እዚህ ውስጥ እኔን ሳይሆን ራስሽ በቃ የምትፈልጊውን ነገር ስሜትሽ፣ የሚገፋፋሽን አይምሮሽ የሚገፋፋሽን ነፃነት እየሰጠሽ ነው። ባይዘዌ ማለት ነው ቡቡ የምትፈልጊውን ነገር አድርጌ ለምን በሰው ተነሳሽነት አደርግ ያለሽ። በጣም ብዙ ምጠይቅሽ ጥያቄ ያለ በጣም ብዙ ያልተመለሰልኝ ነገሮች አሉ፣ ጠይቅሽ አለው ብሏል። ሀይሚም ችግር የሉም ጠይቀኝ፣ እኔ አሁን ሁሉን ነገር ግልጽ አድርግቼ እነግርካለሁ። ምንም የደበቀ ነገር የለም። እኔ አሁን ላይ ከፋሲል ጋ ያለኝ ኦልሬዲ፣ እሷ እኮ ለዛኛው ነገር ቀለበት ለመቀበሏ ስለ ሁሉም ነገር ሶሪ ብላለች፣ ይቅርታ ብላለች። ትናንትም በጣም በጣም እንደ ትልቅ ሰው ይቅርታ፣ ጥፋተኛ ነኝ የሰው ልጅ ባልሆነ ነገር ላይ ተስፋ በመስጠት በጣም ይቅርታ ብላለች። ጀስት ብሩክ ደግሞ ከምንም በላይ ደግሞ በጣም ከቀለበቱ የበለጠ ደግሞ ያበሳጨው እኔ አትውጭ ስላት እኔ ስከላከልላት እሷ ለምንድን ነው የምትወጣው? ለምን አትሰማኝም ነው? ለምን አታደምጠኝም? ለምን እኔ የምላትን አታደርግም ነው? ከምንም በላይ ደግሞ ያ ነገር ነው። በጣም ኦቨር ያናድደው ማለት ነው፣ ያበሳጨው። ሲቀጥል ኦልሬዲ ዋናው ነገር ነገሮችን በሰላም መፍታታችሁ ነው እንኳን የእውነት እኔ ባለፈው እነዚህ ልጆች ሁልጊዜ በዓል በዓል በዓል ሲሆን ወንዴ የሚጣሉት የሚጨቃጨቁት ምናምን እያልኩ ነበርና፣ ፋሲካ በዕርቅ ተጀምሯል ማለት ነውና፣ ለዛውም ሰሞን ራሱ መጣላት አልነበረባችሁም። በሕማማት ጠል የሚባል ነገር የለም። ጥሩ ጥሩ ነገር ነበር እየሰራችሁልን፣ ቢቻላችሁ መፖሰት የነበረባችሁ የሰው ልጅ ከሰው ስህተት ከብረት ዝገት አይጠፋምና ሀይሚ እየተሳስታ ለዛ ነገርም ደግሞ ይቅርታ ብላለች። ያው ዛሬ ደግሞ በጣም አእምሮባት ነበር፣ ፏ ብላ ነበር የመጣችው። ያው በጣም እንደምትወደግ ታውቃለት። ለአንተ ያለት ስሜት የተለየ ነው። አውቃለሁ ብሏል እኮ። እንደምትወደኝ እንደምታፈቅረኝ አውቃለሁ፣ እኔም ከእሷ ተለይቼ መኖር አልችልም። ግን እምነት ነው። አንድ ሰው ደግሞ ሳያምንሽ ሳያፈቅርሽ ሊኖር አይችልም። ሀይምሻዬ ያን እምነትሽን ደግሞ እንዳታጎዬ። አሁን በቃ ከዚህኛው ነገርሽ ተምረሽ ካለው ነገር ላይ ተምረሽ ነገን ደግሞ በተሽ ጥሩ ነገር ስህተት ይህን ስህተት እንደማደግሚ እርግጠኛ ነኝ ማለት ነው። ለሚመጣብሽ ነገር ካሁን ሄዳ ፋሲል ያስቸግርሽ ከሆነ ቀጥታ ለብሩክ መንገር አለብሽ። እንደዚህ እንደዚህ እንደዚህ እንደዚህ የዛ ጊዜ ነገሮች ለሁለት ንን ተግባብታችሁም ምንም ብላችሁ መፍታት ትችላላችሁ። ግን አንቺ ሴት ስለሆንሽ ብቻሽን የምትወሰኝ ውሳኔ ነገ ዋጋ ያሳጣሻል፣ ፍቅርሽን ታጫለሽ። እና ፍ እኔ ዛሬ ስለ ፍፄ የምንምለው ነገር የለም። ያው ሰሞኑን ባለው ነገር ላይ እሱም የጓደኝነቱን አውጥትን የጓደኝነቱን አድርጓል ማለት ነው። ቻናሉን ከፍቶ በቻናላቸው ይዟቸው መቶ ነው ያስታረቃቸውና ደግሞ እኮ ደስ ያለኝ የእውነት ሀይሚና ብሩክ ከእግዚአብሔር ራሱ ይወዳቸዋል የእውነት እናንተ ስታረቁ ዝናቡ ራሱ ጠባላለ። ብሩኬ ፍፄ ማለት ነውና ይህን ያህል እርጥብ ናችሁና፣ ሀይሚ በጣም ደስ ብሏታል ከቡኬ ጋር ስለተታረቀች። ደግሞ በጣም ነው ምር ያለባት ማለት ነው። ቆንጆ ይሆናለች ማለት ነውና ያው ብሩኬ እኳ አንጀቴ አንጀቱ ከራራለት ምናምን ብላ ነው ፏ ብልጭ ብላ የመጣችሁ ማለት ነውና ያው እና ፍፄ ስላስታረክልን፣ የድሮውን ፍቅር ስለመለስክልን እውነት በጣም በጣም ደስ ብሎን ነበረ የእውነት። በቃ በጣም እኔ ብዙ ይሄዳሉ ምናምን ብዬ ነበርና ፍፄ ትልቅ ሰውነት የሆነ ትለያለክ። ይሄኔ አይን አፋር ይሄኔ ሳይለንት ማለት ነው። እና ሀይሚሻም ደግሞ ያው ስህተት አልሰራሽም አልልሽም፣ ስህተት ሰርተሻል። ፍቅረኛሽን አዳምጪው፣ ሚልሽን ነገር ስሚው፣ ታመኝለት። ዋናው ነገር ደግሞ በሁለታችሁ ግልጽነት ነው የሚያስፈልገው ማለት ነው ግልጽነት ካሌለ በጣም ነገ ላይ ከባድ ከባድ ነገር ነው የሚፈጠረው። ለሚመጣብሽ ለሚወቶኙ ነገር ሁሉ በግልጽ ብሩክ፣ ይሄ እንደዚህ እንደዚህ እኮ ነው ዛሬ ይሄ ነገር ገጥሞኝ ነው ምናምን ብለሽ በግልጽ አስረችው። ነገሮቹን በግልጽ ብትነጋገሩ ጥሩ ነው። ሲጀመር ጀመር ካሁን ፋሲል በቃ እዚህ ውስጥ መምጣት የለበትም። ፋሲል የራሱ ጉዳይ ከህይወታችሁ ይውጣ። እናንተ የፋሲል ነገር ሊያጣላችሁ አይገባም። ፋሲል ተራ ነገር ነው። በቃ ሳታቂ ለሰው ክብር ስቲ ለጓደኞቹ እሱ በጓደኞቹ ሙድ እንዳያያዝበት በጓደኞቹ እንዳይፈተልበት ምናም ብለሽ ቀለበት ተቀበሽ ይሄ ራሱ አንድ ትልቅነት ነው ለፋሲል ቢያ፣ ግን ፋሲሊያን አልተረዳም። እኔ በጣም መውዳት የማፈቅራት ሰው ነው ብሎ የብስከ ውድኬ ሊያጣላሽ ነው። ያን ብሎ ደግሞ ስህተትን በስህተትን የደገምሽ ነው ወይስ እኔ አሁን ዛሬ በስህተትሽ ሌለ ቁሶሽ ሳይሆን ዛሬ የደስታሽ ቀን ነው። ደስታሽን አጣጥሚ። ስለተሳረቃችሁ በጣም ደስ ብሎኛል። የእውነት የእውነት በጣም ደስ ብሎኛል። ለምን በቃ ሁን ባህል ባህልን ምናምን እየደበራቸው ሙዙ ጋር ሊሄዱ ነው እንዴ? ሀገር ቤት ሀይሚም እንደዚያ እየተደባበሩ ተጣልተው ሳይለያዩ በዛሽ በቡርኬ መኪና እንኳን አንድ ላይ ሳይሄዱ ምናምን እያልኩ ነበር እና የእውነት በጣም በጣም ደስ የሚል ነገር ነው እና ፍፄ ትለያለ ከአንተ ማለት ነው። አንዳንድ ጊዜ እንደዚህ አይነት ጓደኛ ማግኘት መታደለ የሚያስታርቅ በአሁን ጊዜ የእናንተ ጭንቀት ከምንም በላይ እንድትለያዩ አይፈልግም ማለት ነው። የእናንተን አብሮነትን የሚፈልገው እናንተ ፍቅሮ ናችሁ ማየት የሚፈልግ ጓደኛ ማግኘት በጣም እድለኛ ናችሁ፣ እና እናንተም ፍጽና ክብራችሁ ስለታረቃችሁልን በተመልካች ስም በአይሚና በብሩክ አድናቂ ስም በጣም በጣም እናመሰግናለን። እና በቃ እንደ ድሮ ስትላፉ እንዴ የእውነት ይሄ ባህሪያችሁን አውቆን ነበረ ማለት ነው እና ያው ብሩኬ ትንሽ መጠየቅ የሚፈልጋቸው ነገሮች አሉ ያው ከካሜራ ጀርባ ይጠይቃታል ብዬ አስባለሁ ያው ቢደብረውም ማለት ማለት ካይሚ መለየት አይፈልግም ባይ ዘ ዌይ ብሩክ ካይሚ በጣም በጣም ነው የሚወዳት ነገር ግን የሆነ አለ አይደል ውስጣችሁን ንጹህ አድርጋችሁ ክሊር አድርጋችሁ ለመታረቅ ፊቱ ላይ የደስታ ነገር አልተነበበበትም ሃይሚና ጥፋተኛ ሆና ስለታረቃት ብቻ ደስተኛ እየሆነችው እና።